ስሜ ታደሰ ረጋሳ ይባላል። የደንቢ ዶሎ ዩኒቨርሲቲ ፕሬዚዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት እሁለታ ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደንቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደንቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያየ ነው እንግዲህ በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ፣ በሌለው መረጃ፣ አንደኛ ይሄ ተቋም ይሄ የቴሌቪዥን ጣቢያ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 እንዲህ ስሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለው ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው ይሄ? ምንስ ይፈጥራል? ኮሚኒቲ መካከል ነገ ምንድን ነው የሚፈጠር? በዚህ በተነሳ ግጭት ቢፈጠር ምንድን ነው የሚዲያ የሚጠቀሙ የሚዲያ ሚና ይሄ ነው ወይ መሆኑ ያለበት? ስለዚህ እኛ ያየነው ተማሪያ ቶታሊ ከደንቢ ዶሎ ዩኒቨርሲቲ ጋር ምንም ምንም ግንኙነት የላትም።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 ዞሮ ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ እያየ ነው። አመሰግናለሁ። ስሜ ረዳ ነሞ ሆራ እባላለሁ። የደንቢ ዶሎ ዩኒቨርሲቲ አካዴሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ነኝ። ዛሬ በዚህ የተገኘሁት ኢቢኤስ ሚዲያ በአዲስ ምዕራፍ በሚለው ባዘጋጀው ፕሮግራም ላይ ሀሳብ ለመስጠት ነው በኢቢኤስ ፕሮግራም ላይ የቀረበችው ተማሪ ብርቱካን ተመዝገኝ ከበደ የተባለችው ግለሰብ የደንቢ ዶሎ ተማሪ እንደሆነች የፋርማሲ ክፍል ተማሪ እንደሆነች እና በሱ መከራና እንግልት እንደደረሰባት ገልጻ ነበረ። ኢቢኤስም የደንቢ ዶሎ ዩኒቨርሲቲ ሳይጠይቅ ፕሮግራሙን በራሱ አካሂዶ ጨርሶ ፖስት እንዳደረገ ነው ያየ ነው። ነገር ግን በደንቢ ዶሎ ዩኒቨርሲቲ መረጃ ቋጥ ውስጥ ብርቱካን ተመዝገኝ ከበደ ተብላ የተመዘገበች ማንኛውም በማንኛውም ትምህርት ክፍል በማንኛውም ባች ያልተመዘገበች ተማሪ መሆኑን ላረጋግጠላችሁ እወዳለሁ። ምክንያቱም ባለን መረጃ ቋት ውስጥ እቺ ተማሪ የተባለች ብርቱካን ተመስገን የተባለች ተማሪ በደንቢ ዶሎ ዩኒቨርሲቲ ከትምህርት ሚኒስቴር ያልተመደበች መሆኑን አንደኛ፣ ሁለተኛ ደግሞ በማንኛውም ዲፓርትመንት ያልተመዘገበች መሆኑን፣ በሶስተኛ ደረጃ ደግሞ እሷ እንዳለች የፋርማሲ ተማሪ ነኝ ያለችው ትክክል እንዳልሆነ የፋርማሲ ትምህርት በደንቢ ዶሎ ዩኒቨርሲቲ የጀመረው በ2013 ነው። ነገር ግን እሷ ዘላ በ2013 የሁለተኛ ዓመት ተማሪ መሆኗ እንደዛ ላይ የገለጸችው ደንቢ ዶሎ ዩኒቨርሲቲ በፋርማሲ ትምህርት ክፍል ለመጀመሪያ ጊዜ ተማሪዎችን ወስዶ ማስተማር የጀመረው በ2013 ዓ.ም ነው። ነገር ግን ይሄ እውነታ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 አሁንም መረጋገጥላችሁ ጉዳይ ቢኖር ተማሪ ብርቱካን ተመዝገኝ ከበደ የተባለች ግለሰብ በደንቢ ዶሎ ዩኒቨርሲቲ ያልተመደበች መሆኑ ከትምህርት ሚኒስቴር ማጣራት ይቻላል። በተጨማሪም በማንኛውም የመረጃ ቋጥ ገብቶ የደንቢ ዶሎ ዩኒቨርሲቲ የተማሪዎች ስም ዝርዝር ማየትም ስለሚቻል ተማሪዋ በጭራሽ ደንቢ ዶሎ ዩኒቨርሲቲ እንዳልተመደበች ግልጽ ነው አመሰግናለሁ አመሰግናለሁ እኔ ገመቸው ብርሃኑ ከሮርሳ እባላለሁ የደንቢ ዶሎ ዩኒቨርሲቲ የአስተዳደርና ቢዝነስ ልማት ምክትል ፕሬዚዳንት ነኝ እነዚህ ላይ ሀሳብ ለመስጠት የፈለግኩት በአሁኑ ሰዓት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 በፍጹም ሰላም በሆነ መንገድ እየተካሄደ ይገኛል። በተለይ በ2013 ዓመተ ምህረት ተደርጓል የተባለው እና የተሰራጨው ያለው የሀሰት መረጃን በተመለከተ በዛን ጊዜም ሆነ ከዛ በኋላ ያለ ሁኔታ ዩኒቨርሲቲ ውስጥ ሰላም ነው። እንዳውም ብዙ ተማሪዎች ከተለያዩ ክልሎች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 ስሜ ምሬሳ መኑ ይባላለው። የዩኒቨርሲቲው የህዝብና የዓለም አቀፍ ግንኙነት ዳይሬክተር ነኝ። እንግዲህ ሁሉም እንደሚያውቀው በኢቤስ ቴሌቪዥን ላይ ዩኒቨርሲቲያችን አስመልክተው በተማሪ ቡርቱካን ተመስገን በተባለችው የቀረበው ዘገባ ከእውነት የራቀ መሆኑን ለማሳወቅ ወዳለው። ምክንያቱም ሚዲያ ያለመረጃ ሊበውለን ነው የሚሆነው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 ግንባታ ላይ ያተኮረ ሀሳብ ማቅረብ አለባቸው ለማለት ወዳለው አመሰግናለሁ። ማምር አደም አማን ሀሰን ይባላሉ። የደንቢ ዶሎ ዩኒቨርሲቲ ሬጂስትራር ዳይሬክተር ነኝ። እንግዲህ በ1407 2017 በተላለፈው ኢቢኤስ ቴሌቪዥን ያስተላለፈውን ላይ ተነስቼ ሀሳብ መስጠት እፈልጋለሁ። ኢቢኤስ ቴሌቪዥን ተማሪ ብርቱካን ተመስገን ከበደ የምትባል በ2013 በፋርማሲ ትምህርት ክፍል እንደምትማር ገልጾ የተለያየ ጉዳት እንደደረሰበት ማሰራጨቱ ይታወሳል። በዚህ መሰረት በአካሄድ ነው ማጣራት መሰረት እንደ ሬጅስትራል ተማሪዋ የፋርማሲ ትምህርት ክፍልም ሆነ የደንቢ ዶሎ ዩኒቨርሲቲ ተማሪ እንዳልሆነች አረጋግጠናል። ይህን ስናረጋግጥ በሲስተም እና በተማሪዎች መረጃ የሚቀመጥበት የተማሪዎች መረጃ በመፈተሽ ሙሉ በሙሉ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 መረጃ ቋት ውስጥ ያልገባች መሆኑን ማረጋገጥ እንወዳለ። በተጨማሪ ደግሞ ሚኒስቴር ኦፍ ኢዱኬሽን በየአመቱ የሚመድብልን ዳታም አይተን እዛ ውስጥም ያልተገኘች መሆኑ። ስለዚህ የተሰራጨ ነገር ሙሉ በሙሉ አሰት በመሆኑ አስፈላጊው እርምጃ እንዲወሰድበት ማሰሰቡ ይፈልጋሉ። አመሰግናለሁ። ዋናን ኢንስፔክተር አየለ ሲሳ ይባላለሁ። እዚህ ሚራብ መምሪያ የሬጅመንት አንድ ምክትል አዛዥ ነኝ። አሁን በትላንትና ጀምሮ ትላንት ወዲያ ጀምሮ ያለው የተማሪ እገታ ተማሪ ታግቻ አለው ብላ አሁን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 የተፈጠረ ችግር እንደሌለ ግቢው ሰላማዊ የማስተማር ሂደቱን በአግባቡ እየሰራ መሆኑን እዚህ መሬት ላይ ያለውና አሁን እዛ የሚወራው ነገር አይገናኝም የሚል ነገር ሀሳብ ለማስቀመጥ እኔ አብርሃም መልዲ ቀለታ ይባላለሁ። በደንቢ ዶሎ ዩኒቨርሲቲ ጸጥታ ዘርፍ ኃላፊ ነኝ። ኢቤስ ሚዲያ በተመለከተው